እና ሰላም ነው። እንዴት ነሽ? እንዴት ነሽ? ሰላም ነው። አለን አለን። ሴትዮዋ እኮ ብዙ ነገር እያለች ነው። ይሄን አውቀሻል? ተግባብታችኋል? አው ሴትዮ አሰሪሽ ምን አለ? ብዙ ስራን በስነ መጀመሪያ ስራ በደንብ እየሰራች አይደለም። አንዱን ትጀምራለች፣ አንዱን ሳትጨርስ ወደ ሌላ ቦታ ትሄዳለች። ደግሞ የሆነ ወንድ የምታወራው ወዳለ አለ ሀያ አራት ሰዓት እሱን ታወራለች። ደግሞ ንጽህና የላትም። ይሄ ማለት ምንድን ነው? አፍረተገላ ምናምን፣ ብብት ምናምኗ ላይ በጣም ጸጉር አለ። እሱንም አታነሳም። ሰውነቷን፣ ንጽህናዋን አትጠብቅም። በጣም ትሸታለች። በዛ ላይ ደግሞ ክፍል ስትገባ እኔ ባሏ ይሁን ወንድ ይሁን የምታወራው አላቅም፣ እና ድምፅ ታወጣለች። ግንኙነት ሰውን ወንድና ሴት ግንኙነት ሲያደርግ የሚያወጣ ድምፅ አለ አደለ? እንደዛ አይነት ድምፅ እየሰማው ነው። እና በጣም በጣም በጣም እያስጠላችኝ ነው። በዚህ አይነት ሁኔታ የምትቀጥል ከሆነ እኔ ቤት አትሰራም። እና አላውቅም፣ እንግዲህ ምን እንደምትሰራ ክፍሏም ስትገባ። አይ ዶንት ኖው እያለችሽ ነው ማለት ነው ሴትዮዋ። ይሄ ነገር እውነት ነው? የቱ ክፍል አይደለም። እውነት ነው ይሄ ነገር፣ ይሄ የምታወራው ሴትዮዋ። እውነት ነው ወይ ነው እኮ የምልሽ። እውነት ነው ክፍሉ። ምኑ የነገርኩሽ አይደል እንዴ? ምኑ የምትይኝ። እኔ ምንም ነገር ነው አንድ አንድ ወንድ አለ። እሱን በቃ ከዛሬ በኋላ አላወራም በቃ በጣም የሚያስጠላና በጣም የሚዘገንን ነገር ነው ይሄ ነገር ማለት ነው። ሰማቸው ይቺ ልጅ አሁን ልክ እንዳደረገችው ነው በቃ። አንድ ወንዳለ የማውራው እሱን ካሁን በላይ አላወራም ነው ያለችው። ማለትም የመጨረሻዋ እንትን ያለቻት ምንድን ነው ሴትዮ ያስጠነቀቀቻት ከዚህ ድርጊቷ ማትቀጠብ ከሆነ በጣም እያስጠላችኝ እና እያጸየፈች ስለሆነ ወደ ሀገሯ ነው ምሸኝ ያስላለቻት። ይህንን ስለነገረቻት ቻስተርጓሚ አማራጫ ምንድን ነው ይህንን ማወራውን ወልድ አቆማለሁኝ። ንጽህና ንጽህናዬንም እጠብቃለሁ እታጠባለሁ ሻምቦም ሳሙናም ሁሉም ነገር እየገዛች ልኝ ነው አለኝ ነው ያለችው ማለት ነው ልጅቷ እና በተለይ በተለይ እህቶቼ አዲስ የምትመጡ ልጆች ማለት ነው ለምንድን ነው እንደዚህ እንደዚህ ስማችሁ ሚዲያ ላይ የሚወጣው ለምንድን ነው እንደዚህ ሚዲያ ላይ የሚወጣው በአደባባይ ለምንድን ነው በቆሻሻነት በመጥፎነት ለምንድን ነው ይህንን ያክል እንደዚህ የምትሆኑት ለምንድን ነው ሀበሻ እንደዚህ ነው ብላችሁ የምታሰድቡ ን እባካችሁ ምኑ ነው የቸገራችሁ ምንድነው የሚቸግራችሁ ውሃው የነሱ ነው ታጠቡ ሻምቦ ምንም እነሱ ይገዛሉ ካልገዙም ግዙ ሻምቦ ቢያንስ አንድ ሻምቦ ለሁለት ወር ለሶስት ወር እንጠቀማለን ከዚያም በላይ አረ ብዙ ጊዜ እንጠቀማለን ምን ሲሰራ ነው አንድ ሳሙና ራሱ ለገላችን መታጠቢያ ቢያንስ ብዙ ጊዜ እንታጠብበታለን ምንድን ነው ባካችሁ እንዴ በተለይ ደግሞ አሁን ሙቀት ነው ስንሰራ ነው የምንውለው ከዚያ ከዚህ ስንሯሯጥ ላብ ይወጣናል በቃ ጧት ሰራሽ እስከ ዞር ድረስ ዞር ላይ ገላሽን ታጠቢ። እሺ፣ በዚያም ሰዓት ጊዜ ካላገኘሽ ማታ ስትተኚ ማታ ከስራ በኋላ ሸወሩ ሰጅና ተኚ። ጧት ስትነሽ በነጽሁ ትነሻለሽ። በቃ እ ጎርፋችሁን መኝታ ቤታችሁን አዝዱ፣ በክሩ በቃ አጭሱ። በጭስ ማለት ነው፣ በክሩ ማለት አጭሱ ነው። ቤት ቤታችሁን ጎርፋችሁን ጽድድት ዲቶል አለ፣ በዲቶል በማንም ይሁን ለም በውሃ አይሆንም። ጥርግ አድርጉት ወልውሉት መኝታችሁን የምትተኙበትን ብርድ ልብስ፣ የምትለብሱትን ነገር፣ የትራስ ልብሳችሁን ጥብ ልብሳችሁ በጠንያችሁን ጥብ ይሄን የምትለብሱትን ልብሳችሁን ጥብ አድርጉት። ውሃው የእነሱ ነው። አትጠው አይሉም። እንዲያውም ንጹህ ሰራተኛ ነው የሚወዱት። የሚገርማችሁ ነገር የእነሱ ማለት ነው። እንኳን ታጥበንና እንኳን ሳንታጠብ ታጥበን እራሱ እንሸታችኋለን ማለትም፣ እኛን ጥላቻ ስላለባቸው እንዲህ ነው ባፍንጫቸው የሚያነፈንፉን ማለት ነው። ይፈልጋሉ ሽታ ከኛ ላይ መጥፎ ነገር ይፈልጋሉ ከኛ ላይ። እና እህቶቼ እኔ የምነግራችሁ ነገር ኖራችሁን፣ ሰብስቡ፣ ታጠቡ። ጸጉር ጸጉር ብቻ ናት ደግሞ እያለች ነው፣ ጸጉሯን አታነሳ ምናምን ያለብሽን ጸጉር ደግሞ ሴት ልጅ ደግሞ ወንድ መሆን የለባትም፣ እንደ ወንድ መሆን መመሳሰል የለባትም። እንዴ ጸጉራችሁንም፣ አንሱ ጸጉራችሁንም በተለይ እኔ ክንዳቸው ይሄ ክንዳቸው እንዳለ ጸጉር ብቻ የሆኑ ልጆች በፊታቸው ላይ በእግራቸው ራሱ ይሄ ባታቸው ምናምን ጸጉር ብቻ የሆኑ ልጆች አያለሁም። ያንን ያንን ነው እንግዲህ ሌላም ነገር አለ። ያንን ያንን ነገር ጽድድት በሉ። ሴት ልጅ ጽድት ስትል ነው ጽድት የምትለው። በቃ ጥቁርም ሆንሽ ቀይም ሆንሽ ቢጫም አረንጓዴ አላህ የሰጠሽን ተፈጥሮ ጽድት አድርገሽ አዥሁ በቃ ጽድት እንዴ ይህንን ያክል ለምንድን ነው አይባችሁም ሚዲያ ላይ የሚወጣው እንግዲህ ለአስተርጓሚ ነው እቺ ሴትዮ የተናገረችው፣ ተናገረችው አረቧ፣ ለአስተርጓሚ ነው ሀበሻ አስተርጓሚ አለች። እነዚህ አዲስ የሚመጡት ልጆች ቋንቋ ስለማይችሉ ለነሱ ነው ችግራቸውን የሚናገሩት ለአስተርጓሚዋ። ከዛ ይቺ አስተርጓሚ ደግሞ ለዚችኛዋ ልጅ ትናገራለች ማለት ነው፣ ችግር ላለባት ለሰራተኛ ትናገራለች፣ ከስሰቷ ከስህተቷ ከጥፋቷ እንደትታረም ግባቸው። ይሄንን ያክል ነው እኔም ራሱ ኮሜንት ላይ ሳነብ ማለት ነው፣ ምን ይላሉ? ለምንድን ነው የሰው ነውር የደበቀ የራሱ ነውር ይደበቅለታል? ለምንድን ነው በጎንማት መክሪያት? ለምንድን ነው በሚዲያ ላይ ያወጣሽባት? ለምንድን ነው ይሄን ያክል እንደዚህ ምናምን ይላሉ። እንኳንም ወጣን ያልኩት እኔ ማለት ነው። በነገሩ የሰው ነውር የደበቀ የራሱም ነውር ይደበቅለታል ይባላል። እና ግን ይሄ ደግሞ እዚህ ላይ መምጣቱ ደግሞ ሚዲያ ላይ መምጣቱ ልክ እንማርበታለን እዚህ ስህተት ውስጥ እዚህ ጥፋት ውስጥ ያለ ልጆች እንማርበታለን ማለት ነው። ተጠንቀቁ። ቤት ውስጥ ካሜራ እንዳለ እንዳትዘነጉ። ማንኛውም ቤት ካሜራ አርካሽ ነው። በአሁን ሰዓት ላይ በአምሳ ብር በስልሳ ብር በሰላሳ ብር ይገዛሉ። ሼን ላይ እኔ ያቻለሁ። በአምሳ ብር በሰላሳ ብር አለ ካሜራ ማለት ነው። እዛም እዛም እዛም እየገዙ እነሱ ለምን መቶ ብር ሁለት መቶ ብር አይሆንም፣ አይከብዳቸውም። ያስቀምጣሉ ካሜራ ደግሞ። ካሜራዋ የት ቦታ እንዳለች አታውቁም። እኔ አሁን የምንተኛበት ቤት ማለት ነው የምተኛበት ጉርፋ ማታ እንኳን ልብሴን ሻወር ሳልሶ ታል ወስድ እንኳን ደክሞኝ ልብሴን በቃ ስሰራበት የዋልኩትን ለመቀየር መብራት አጥፍቼ ነው፣ በጨለማ ውስጥ ነው ልብሴን የምቀይረው። የሚገርማችሁ እፈራለሁ በጣም ማለትም የት ቦታ ካሜራ እንደተቀመጠ አላቅም። ቡለን የምታክል በእስክሪብቶ ውስጥ በምን ውስጥ በምን ውስጥ ያስቀምጣሉ ብለዋል። በቡለን በአምፖል ውስጥ በመብራት በአምፖል ውስጥ እዛ ኮርኒሱ ጋር ማለት ነው ምናምን በቃ በተደበቀ ቦታ ላይ ያስቀምጡታል። ስለዚህ መብራት አጥፍቼ ነው መብራት አጥፍቼ ነው ልብሴን የምቀይረው በጨለማ ውስጥ ማለት ነው። ቀን ከሆነ ደግሞ ቀን ደግሞ ያው ሽንት ቤት ሄጄ እዛው ታጥቤ እዛው ቀያይሬ ነው የምመጣው። ጎርፋ የራሱ ጸጉሬን ሳበጥር ምናምን ራሱ በጣም እየፈራሁ ነው። መብራት አጠፋለሁ። አንዳንድ ጊዜ በጨለማ ውስጥ ነው ልተኛ ስል በጨለማ ውስጥ ጸጉሬን አበጥሬ ጓንጉኝ ተኛለሁ ማለት ነው። በቃ እዚህ ይህን ያክል ነው ስጋት ያለብን። በጣም እየሰጋን ነው። አሁን ላይ መተማመን ጠፍቷል። ሁለተኛው ነገር ደግሞ ከወንድ ጋር የምታወራው ከወንድ ጋር ደግሞ እንደዚህ አይነት አስጠሊ ነገር። ለእናንተስ እንዴት ህይወት እንደወንዶ አይምሯችሁ እንዴት ያዛችኋል እህቶቼ? ይህንን ያክል ይህንን ያክል የሚያስቸግራችሁ ነገር ምንድን ነው? ወንድ ነው አውሪው፣ በስነ ስርዓት አውሪው። በቃ ባልሽም ከሆነ አውሪው። ባልሽም ከሆነ ለምን በስነ ስርዓት አታወሪም ስትላት እኔ ባል የለኝም ነው ያለችው ልጅቷ። ባል አይደለም፣ በቃ ከእሱ ጋር ማውራት አቆማለሁ ነው ያለችው እና ወንዶች ሊያሳስቱን ይችላሉ እንሳሳታለን፣ ሰውነንና እንሳሳታለን ሁላችንም። ግን ይህንን ያክል ማለት ነው። አሁን ላይ መጠንቀቂያችን ጊዜ ነው። እና ተጠንቀቁ እህቶቼ፣ በተለይ አዲስ የምትመጡ ልጆች ተጠንቀቁ። ምንም ሳትሰሩ ወደ ሀገራችሁ ይሸኟችኋል። የመጣችሁበት እዳ ሊኖር ይችላል። የመጣችሁበት አላማ ገና ነው። ገና በሁለት ወራችሁ በሶስት ወራችሁ አመት እንኳ ሳትሰሩ ቢወስዷችሁ ምን ትላላችሁ? በዚህ ላይ ስማችሁን እንትን ብሎ ተው እንጂ ህቶች ዝም ብላችሁ ስራችሁን ስሩ። እምታወሪው ወንድ ካለ አውሪ አውሪና፣ በስነ ስርዓት አውሪው። ሌላ ጣጣ ውስጥ አትሄዱ አትግቡ። እንኳን አይደለም ይሄንን በአይናችን በእጃችን በምናችን የምንሰራውን አይደለም ወሬውን እራሱ ራሱ ስልካችሁን ይጠልፋሉ፣ ጠለቦች ማለት ነው። ስልካችሁን ይጠልፈው ጎጉል ላይ ወስደው እነሱ ያስተረጉሙታል፣ ምን እንዳወራችሁ ማለት ነው። የእናንተን ድምፅ ያስተረጉሙታል፣ በአረበኛ እንዲተረጉምላቸው ያደርጋሉ። በቃ እንደዛ አይነት ነገር ተፈጥሯል። አሁን ደግሞ አሁን ላይ ሲጀምር ማለት ነው። በቃ ራሳችሁን ሆናችሁ የምትኖሩበት ጊዜ ነው። ሁለተኛ ሶስተኛ ነገር ደግሞ በስራ ነው ያለቻት። ስራ ደግሞ ያንን ጀመር ትረጋለች። ያንን ጀመር አርጋ ትታ ነው የምትሄደው። ያን ጀመር አርጋ እዛ ሌላ ቦታ ነው የምትሄደው ነው ያለችው። የጀመረችውን ሳትጨርሰው ማለት ነው። ስራ ስለምንድን ነው ማሰሪው? በስነስርዓት አለቻት። እኔ ስራ አልጀመራ ተወታ አላደርግም ምናምን አለኝ። እሱንም አስተካክላለሁ ብላለች ልጅቷ። ለነገሩ አልሰራሁም እንደዚህ አላደረኩም ብትልም ከስህተቴ እታረማለሁ ነው ያለችው። ማለትም ከመጣች ገና አዲስ ናት፣ መስራት ትፈልጋለች። ወደ አገሯ ነው የምሸኛት ከዚህ ድርጊቷ ካልተቆጠበች ነው ያለችው አረቧ ማለት ነው። እና በቃ ይሄንንም ሁሉንም ነገር አስተካክላለሁ ነው ያለችው ማለት ነው ልጅቷ። ሌላ አላለችም። እስከ መጨረሻው አዳምጫታለሁ። በጣም ረጅም ቪዲዮ ነው። እና ይሄን ያክል ኒንጃ፣ ስራችሁን በአግባባችሁ ስሩ። እነሱም ከፍለው የሚያመጡን ስራ እንድንሰራላቸው ነው ደሞዝ የሚከፍሉን እንድንሰራላቸው እስከሆነ ድረስ ገንዘባችንም ሐላል እንዲሆንልን ስራችሁን በአግባቡ ስሩ እህቶች።